እግዚአብሔርን ባገኘው ሙዚቃን እስከ መጨረሻው የማወቅ ስልጣን እንዲሰጠኝ የጠይቀው ነበር አለ ኤልያስ መልካ። የመጨረሻው የስቱዲዮ ቆይታ መሆኑ ሳይታወቀው አልቀርም። ከኪቦርዱ ላይ ጣቶቹን ላለማንሳት ደጋግሞ ታገለ፣ ግን አልቻለም። ካፍታ ዝምታ በኋላ ጀማነሽ ብሎ ተጣራ። አልዘገየችም። አቤት ብላ ስቱዲዮ ውስጥ ገባች። ትንፋሹ ይቆራረጣል። ምን ነው ፈለከኝ? አለችው ሙዚቃ መጫወት ከበደኝ አላት። አልገባትም። ጣቶቹን እየጠቆመ አልታጠፍልህ አሉኝ ብሎ ነገራት። ተጠግታ አየቻቸው። ሄደም የደም ከረጢት መስለዋል። በድንጋጤ ለምን ክፍል ገብተህ አትተኛም? ሲሻልህ ሁሉም ይደርሳል እኮ አለችው። አልሰማትም። ይበልጥ ያደከመችው በመሰላት ጊዜ ከስቱዲዮ ወጣች። እሱ ግን የሚወዳት ሙዚቃ ፊቷን ባዞረችበት ሰዓት እሺ ብሎ ወዳልገው የሚመለስ አልነበረም። አሁንም አሁንም ጣቶቹን ወደ ኪቦርዱ እየላከ ሊያንቀሳቀሳቸው ሞከረ፣ አልተቻለውም። ድብዝዝ ባለችው ስቱዲዮ ውስጥ እጆቹን በደረቱ አድርጎ ወደታች አቀረቀረ። የኩላሊት እጥበት ሕክምናውን ካቋረጠ ዛሬ ስምንተኛ ቀኑ ነው። ዶክተሮቹ አንድም ቀን ቢሆን ካቆምክ ለሕይወት አስጊ ነው ብለው ደጋግመው ነግረውታል። እሱ ግን እስካሁኗ ደቂቃ ድረስ እየተነፈሰ ነው። አይኖቹን ከወለሉ ላይ ሳይነቅል በረጅሙ ተነፈሰ። በጉብዝና ወራት ደጋግሞ ሰለቸሽኝ ያላት ምድር በተራዋ እንደ ሰለቸችው ሳያውቅ አልቀረም። አልተከፋም፣ እንደውም ደስ ይለው ይሆናል። መንገደኛ መሆኑን ለጓደኞቹ ከነገራቸው ቆይቷል። ይሁን እንጂ ቃል የእምነት እዳ ሆኖበት በራሱ ሙዚቃ ስንኞች ተተብትቦ ተያዘ። ኑር ባታምንም ላንተ ባይመስልም። ለከንቱ አልተፈጠርክም። ፈሪ ነው የሰው ያልተሟገተው ሳይገድሉት ቀድሞ የሚሞተው ጀማነሽ የስቱዲዮ ጸጥታ አስፈርቷታል። ከመልሳ መግባቱ መረበሽ ስለመሰላት ከውጭ ቆማ ከክፍሉ የሚወጣውን ድምፅ ለመስማት ሞከረች። አልፎ አልፎ በረጅሙ ይተነፍሳል። የለማጅጅ የሚነካቸው የመሰሉ የኪቦርድ ቁልፎች እየቆዩ ዝብርቅርቅ ያለ ድምፅ ያሰማሉ። ኤልያስ መልካ ዓለምን እንጂ ሞትን ፈርቶ አያውቅም። ዛሬ ግን ብስጭቱም ተስፋ መቁረጥም ፊቱ ላይ ይነበብ ይዟል ያቺ ዕድሜውን ሙሉ የኖረላት ሙዚቃ እንዴት ክደኛለች ብሎ ያሰበ አይመስልም። በመረታት ስሜት ከስቱዲዮ ወጣ። አልጋው ወርቆበታል። አጎንብሶ ደረጃዎቹን እየረገጠ እንደምንም ደረሰ። አልተኛም። ካልጋው ጫፍ ተቀምጦ ወደ ጣራው አንጋጠጠ። ጀማነች ተከትላ ወጣ። ክፍሉ በር ላይ ቆማለች። ምን ልስራል? አለችው። የአልጋውን ጠርዝ የተደገፈበት አንድ እጁን አንስቶ ምልክት አሳያት። አልፈልግም ማለቱ ነበር። ቁልቁለቱን ስትወርድ ምን እያሰበ ይሆን የሚለው ጥያቄ ወደ አእምሮ መጣ። ከግምት ልትዘላ አትችልም። ወደ የምታበስልበት ክፍል ገብታ ራሷን በድጋሚ ጠየቀች። ኤልያስ በዚህ ሰዓት ምን እያስጨነቀው ይሆን አለች። አለማግባቱ፣ አለመውለዱ ወይንስ ሌላ? ምላሹን የሚያውቀው እሱ ብቻ መሆኑን ባሰበች ጊዜ በተሯ ዝም ብላ ወደ ጣራው ተመለከተች። ኤልያስ እየተጣራ ነው። እንቤት፣ አቤት ብሎ ደጃፉ ደረሰ። እኔ መኝታ ክፍል ውስጥ ያለውን ቦርሳ አምጣልኝ አለው። የወንድሙ ልጅ ወረቀት የታጨቀበትን ቦርሳ ይዞ ተመለሰ። ክፈትና ከውስጡ ያሉትን ወረቀቶች በሙሉ ቅደዳቸው ብሎ አዘዘው። የምትፈልገውን ነገር እንዳይኖር አታየውም ሲል ጠየቀው። ለእጆቹ ፋታ በፈለገ ጊዜ አንዱን ወረቀት በአግባቧ ነበበው። ስለ እግዚአብሔር ቃል ይናገራል። ደነገጠ። ተሳስቼ ይሁን ብሎ እንደገና ጠየቀው። ትክክል ስለመሆኑ አረጋገጠለት። የቀሩትን ወረቀቶች ካለራሄ ቡጭ ቦጫጨቃቸው። ቀናት መጥተው ቀናት ሲሄዱ ትንቢት እነዚ ወረቀቶች ለምን ተጽፈው ለምን ተቀደዱ ብሎ ማሰቡ አልቀረም። ዛሬ ምቹ አጋጣሚ ነው ብሎ አምኗል። ከራሱ ጋር ወግ የጀመረውን አጎቱን ጠየቀው። ኤሉ የሆነ ጊዜ ጠዋት ላይ ቀዳደህ ጣል ያልከኝ ያ ሁሉ ወረቀት ግን ምን ነበር? መጽሐፍ ማለት? አንተ መጽሐፍ እየጻፍክ ነበር? አዎ። ታዲያ ለምን ተውከው? መጻፍ ስላልነበረብኝ። እንዴ? ለምን? የሰው ልጅ አንብቦ ሊለወቅ ከፈለገ የማንንም ሳይሆን የእግዚአብሔርን ቃል ብቻ ነው ማንበብ ያለበት። እኔ ላደርግ የነበረው ሰው የአምላኩን ቃል ሊያነብ የሚችልበትን ጊዜ መሻማት ነው። እሱ ደግሞ ተገቢ አይደለም። ትንቢት ለህትመት የተዘጋጁት ወረቀቶች ሲቀዳደዱ የመጨረሻ ገጾቹን በአግባቡ ተመልክቷቸዋል። አልያስ ያዘጋጀው ድርሳነ ትኩረቱ እውነተኛውን የእግዚአብሔርን ቃል መስበክ ነበር። አማንያን ዘንግተዋቸዋል ያላቸውን ህግጋትን የሚያስታውስ፣ ከመስመር ወጥተዋል ያላቸውን የሚመልስ። ይሁን እንጂ ወደ መጠናቀቂያው ሲደርስ የከተማው መናኝ ሐሳቡን ለወጠ። መጽሐፍ ቅዱስ ለማንም ግልጽ ነው እያለ ስለምን ላብራራው ጥራለሁ አለ። የሰው ልጅ የአምላኩን ቃል እንደወረደ ማንበብ እየቻለ ለምን ልበርዘው ለምንስ ልከልሰው ብሎ ለራሱ ጠየቀ። ምላሹንም ዳጎስ ያለውን ድርሳን መቀዳደድ ብሎም ማቃጠል ሆነ ተግባሩ። የአንድ ረቂቅ ድርሰት መጥፋት አይደለም፣ ይልቁንስ የህይወት ግብሩም ሆነ መንገዱ የዚያ አምሳያ ነው። ኤልያስ መልካ ተፈጥሯዊ ውልደቱ እንጂ የህይወት ውደት ጅማሬው አንድ አይደለም። በየጊዜው እያማጠ በየወቅቱ ራሱን ወልዷል። በግላው ያመፁ የቀደመ ማንነቱን እያፈረሰ አዲስ እሱነቱን ሊገነባ ጥሯል። የአዲስ አበባዋ ዳሉ ዛሬም ከጥይት ድምፅ አልተላቀቀችው። የወይዘሮ ጸዳለ ፈለቀ ፍርሃት ለባለቤታቸው ነው። የአፍሪካዋ መዲና አኬልዳማ በሆነችበት በዚህ ሰዓት ለትዳር አጋራቸው ህይወት መስጋታቸው አልቀረም። አቶ መልካ ገረሱ ሀገረሱ በአንጻሩ ለወይዘሮ ጸዳለ ማሰብ ከጀመሩ ውለው አድረዋል። ባለቤታቸው የዘጠኝ ወር ነፍሰ ጡር ነበሩ። ጭንቀታቸው ሴት ወይንስ ወንድ የሚሉ አልነበረም። ከዚያ በፊት ከወሊድ ጋር በተያያዘ ችግር ሁለት ልጆቻቸው በሞት አጥተዋል። አሁንም ከእንዲህ ያለው ፍርሃት አልተላቀቁም። ቀኑ እየተቃረበ ሲሄድ ተጨነቁ። አሁንም አሁንም አምላካቸውን ያስባሉ። ታሳስ ታሳ አንድ ቀን በ1970 ዓመተ ምህረት አራተኛ ልጃቸው በሰላም ተወለደ። ቀኑ የነብዩ ኤልያስ ነው። አላንገራገሩም። ስሙን ኤልያስ አሉት። ኤልያስ መልካ የነ የሸዋ ጌጥ፣ የነ ዳንኤል፣ የነ ፍሬወት ታናሽ የደርጓ ይወተኛ አጥናፉ አበተ በተሰኙ በ28ኛው ቀን ይችን ምድር ተቀላቀለ የልጅነት ግብሩ የአብዮቱ ግልባጭ ነበር ትግስት የሌለው ብስጩ ተው ሲሉት አይሰማም ሁሉንም ነገር በጉልበት ለመፍታት ይሞክራል ለጸብ ችኩል ነበር ስልቹነቱም እንደዛው ነፍስ እያወቀ ሲሄድ በቁጣው በምክርም ባህሪውን ለመግራት ተሞከረ የእሱ የልጅነት ልብ ግን ቦታ አልነበራትም ቆጣል አታድርግ የተባለውን ያደርጋል ቅራቅንቦ እየሰበሰበ ሙዚቃ ሊጫወት ይሞክራል ያገኘውን ነገር እየደበደበ ጂፒዮን ይረብሻል።